የአዲስ አበባ የስምንተኛ ክፍል መልቀቂያ ፈተና ውጤት ይፋ ሆነ። በአዲስ አበባ የ2017 የትምህርት ዘመን የስምንተኛ ክፍል መልቀቂያ ፈተና ከወሰዱ ተማሪዎች መካከል 89 በመቶ ወደ ቀጣይ ክፍል ማለፋቸውን የአዲስ አበባ ትምህርት ቢሮ ገለጸ። የትምህርት ቢሮ ኃላፊ ዘላለ ሙላቱ ወይም ዶክተር ዘላለ ሙላቱ ዛሬ ከሰዓት በሰጡት መግለጫ ዘንድሮ ከተፈተኑ 70525 ተማሪዎች መካከል 62639 ተማሪዎች ወደ ዘጠነኛ ክፍል ተዛውረዋል ብለዋል። የአዲስ አበባ ከተማ አስተዳደር ከ2010 ጀምሮ እየሰራቸው የሚገኙ ስራዎች ለውጤቱ መሻሻል ጉሊ ድርሻ እንዳላቸው አንስተዋል። እንደ ከተማ ከፍተኛ ውጤት ካስመዘገቡ ሀያ ተማሪዎች አስራ ሶስቱ ካዳሪ ትምህርት ቤት ሲሆኑ ሶስቱ ከልዩ ልዩ ትምህርት ቤቶች መሆናቸውንም ጠቁመዋል። ተፈታኝ ተማሪዎች በትምህርት ቢሮ የማህበራዊ ሚዲያ ውስጥ በሚገኘው ሊንክ ገብተው ውጤታቸውን ማየት እንደሚችሉ በመግለጫው ተገልጿል። የዘንድሮ የስምንተኛ ክፍል ከፍተኛ ውጤት 97 ነጥብ 3 ሆኖ ተመዝግበዋል። ሚኪ ነኝ፣ ከሚኪ ታቦር ኒውስ። ሚኪ ታቦር ኒውስን ሰብስክራይብ በማድረግ ወቅታዊና አጫጭር ልደመጡ የሚገቡት መረጃዎችን ያገኙ። ለሰዓታት ካሉኝ መረጃዎችን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።